ሰላም፣ ይህ የአራተኛ ክፍል የሂሳብ ትምህርት ነው። በገጽ 133 ላይ ከማጠቃለያ መልመጃ ከምዕራፍ ስድስት በፊት ያለ ጥያቄ ነው ናቸው። ቀለል ያሉ ስለሆኑ ፈጠን ብዬ ለማስረዳት ሞክራለሁ። እሺ የመጀመሪያው ጥያቄ ሮማን የአበባ መሸጫ ሱቅ አላት። ሰላሳ ስድስት ጽጌሬዳ የጽጌሬዳ አበባዎችን በአበባ ማስቀመጫ ውስጥ ለማስቀመጥ ፈለገች እና በአበባ ማስቀመጫ ውስጥ የምታስቀምጣቸው ጽጌረዳዎች እኩል መጠን አላቸው ወይም እንዲኖራቸው ይፈለጋል። በየማስቀመጫው በእያንዳንዱ ላይ መግባት ያለበት የጽጌረዳ ቁጥር ከአንድ የሚበልጥ ከአስር የሚያንስ መሆን አለበት። ሮማን በእያንዳንዱ ማስቀመጫው ውስጥ ስንት ስንት ጽጌረዳዎችን ማስቀመጥ ትችላለች ነው እንግዲህ እዚህ ጋር ሰላሳ ስድስት? አበባዎች አደለ ያሉ ሰላሳ ስድስት ናቸው እና አሁን ከአንድ መብለጥ አለበት ስለተባለ አንዳንድ አንልም ማለት ነው። በእያንዳንዱ አንድ አንድ አንድ አንድ አንልም እሱንም ተዋዋለ የሰላሳ ስድስት አካፋዮችን እንድንፈልግ ያስተምረናል። ይህ ንክድናዝ ሁለት ሶስት አራት አምስት አይቻልም። ስድስት ማስቀመጥ ይቻላል። ስድስት ስድስት ሺህ ሰባት አንችልም፣ ስምንት አንችልም። ዘጠኝ ዘጠኝ ዘጠኝ ማስቀመጥ እንችላለን። ስለዚህ ስድስት ስድስት ዘጠኝ፣ በቃ ከዚህ በላይ እንዳንሄድ፣ ከአስር ደግሞ ማነስ አለበት ስለሚል እዚህ ጋ እናበቃለን። በአጭሩ ምንድን ናቸው እነዚህ? ካለቀሪ ሰላሳ ስድስት በሁለት እኩል እኩል ይደርሳል። ለሶስትም እኩል እኩል ድርሻ ይደርሳል አራት አራትም ብንሄድ ስድስት ስድስት ዘጠኝ ዘጠኝ ከዚህ በላይ ያሉት እንተዋቸዋለን ይሄ ማለት ነው ሁለተኛ ተራ ቁጥር ሰለሞን ሀምሳ ካርቶኖች አዘጋጅቶ በሬክታንግላዊ ቅርጽ የመኝታ ክፍል ውስጥ መለጠፍ ፈለገ ካርዶቹን በምን መልክ ቢደረድራቸው ትክክለኝ ትክክል እንደሚሆን እውነት ወይንም ሀሰት በማለት መልሱ ነው። 50 ካርዶችን አዘጋጅቶ ሬክታንግላዊ ቅርጽ እንደዚህ ማለት ነው። ሁለቱ ካሬ ሲሆን አራቱን ጎን እኩል ነው። ሬክታንግል ደግሞ ሁለቱ ጎኖቹ ረዘም ያሉ በአንድ ነው እና የተፈለገው አሁን በየትኛው መሰረት ነው? በዚህ መሰረት ማለት ነው እና 50 እንዲሆኑ ተፈልጓል። እሺ እና የመጀመሪያው አስር በአምስት አስር በአምስት ይሄ ማለት እንዴት ማለት ነው? አስር በአምስት ማለት እንደዚህ፣ እስኪ እንደዚህ እንዳው አያችሁ ወደታች አንድ፣ ሁለት፣ ሶስት፣ አራት፣ አምስት እንደዚህ ደግሞ አስር

ይሁንና ሁለት ሆነ እነዚህን እንግዲህ ለሀያ አምስት መክፈል ማለት ነው። እ ሬክታንግላዊ ቅርጽ ሰለሞን ሃምሳ ካርዶችን አዘጋጅቷል። በሬክታንግላዊ ቅርጽ የመኝታ ክፍል ውስጥ መለጠፍ ፈለገ። ካርዶችን በምን መልክ ቢደረድራቸው ትክክለኛ አንድ በሃምሳ አንድ በሀምሳ ብቻ አንድ በ50 በቃ እንደዚህ አርጎ ወደ ጎን ግን 50 ማለት እንደዚህ ያለ 50 ምድር ይሆናል ሁለት በሃያ አምስት ይሆናል አስር በአምስትም ይሆናል እሺ ማሙሽ ብዮችን መሰብሰብ እና ከሰበሰባቸው ብዮች ለጓደኞቹ መስጠትን ይወዳል። አሁን ያሉት 87 ብዮች ናቸው። 87 87 ብዮች አሉት 87፣ እሺ። በየቀኑ አምስት አዳዲስ ብዮችን እየሰበሰበ ሦስቱን ብዮች ለጓደኞቹ ይሰጣል። አምስት ሲሰበስብና ሶስቱን ይሰጣል። ስለዚህ እኛ ሁለት ናቸው የሚቀሩት ማለት ነው። ሁለት እንደምራለን ማለት ነው። በመጀመሪያው ቀን 87 ሲደመር ሁለት ሆነለት። ማሙሽ ከአምስት ቀናት በኋላ ስንት ብዮች ይኖሩታል? በጣም ጥሩ ሰው። በመጀመሪያው ቀን አምስት ገዛና ሶስቱን ሲሰጥ 87 ነበረው አይደለ? ሁለት ብቻ ነው የምንደምረው ሰማንያ ሰባትና ሁለት ሰማንያ ዘጠኝ። በሚቀጥለው ቀን ደግሞ እንደዚሁ አምስት ገዝቶ ሶስቱን ከሰጣቸው ሁለት ነው የሚቀሩት። ሰማንያ ዘጠኝ ላይ እንደምራታለን። ሰማንያ ዘጠኝ ላይ ሁለት ዘጠና አንድ። በሚቀጥለው እንደዚሁ ሁለት እንደምራለን። ለምን አምስት ገዝቶ ሶስቱን ስለሚሰጥ ዘጠና? ሶስት አሁን ሶስት ቀኖች አስቆጠር በአራተኛው ቀን ዘጠና አምስት በአምስተኛው ቀን ዘጠና ሰባት በአምስተኛው ቀን ዘጠና ሰባት ብዮች ይኖሩታል ብለን እንሰራለን። በአጭር ለመስራት ከተፈለገ ደግሞ ሰማንያ ሰባት እንዳለች ትቀመጥና ይህ መነሻ ቤዝ ሆኖ ይጠቅመናል። አሁን በአምስት ቀን ውስጥ የሚያፈራቸውን መጠኖችን እንቁጠር። በመጀመሪያው ቀን አምስት ገዝቶ ሶስቱን ሰጥቶ ሁለት ሲያስቀር ሁለት አሉት። በሁለተኛውም ቀን ሁለት፣ በሶስተኛውም ቀን ሁለት፣ በአራተኛው እና ሁለት ሁለት ሲባዛ በአምስት አስር። አስር ብዮችን አድ ያደርጋ ይጨምራል ማለት ነው። አስር እና ሰማንያ ሰባት ሰማንያ ሰባት ይሆናል። ደምሴ ሐኪም ያዘዘለትን መድኃኒት በየቀኑ ሶስት ይወስዳል። የታዘዘለትን መድኃኒት ብዛት ሰላሳ ቢሆን ስምንተኛው ቀን ላይ ስንት መድኃኒት ይቀረዋል? በየቀኑ የሚቀረውን መድኃኒት ብዛት የሚያሳይ ሰንጠረዥ ሰርታችሁ ምን አይነት ፓተርን እንደሆነ እሺ። ሰላሳ አሉት አንድ፣ ሁለት፣ ሶስት፣ አራት፣ አምስት ስድስት ሰባት ስምንት ሰንጠረዥ መስራሽ። በመጀመሪያው ቀን በመጀመሪያ ቀን ሶስት ሲወጥና ሀያ ሰባት ይቀሩታል ሀያ ሰባት ሶስት ሲወጥ ሀያ ሶስት ሲወጥ 21 ሶስት ሲወጥ 18 ከዚያ ሶስት ሲወጥ ደግሞ 15 እንዲህ እያለ ይቀጥላል ማለት ነው። ምን እያደረገ ሶስት ሶስት እየቀነሰ ምን አይነት ፓተርን እንደሆነ ሰንጠረጅ ሰርታችሁ ምን አይነት ፓተርን እንደሆነ ይሄው በዚህ መሰረት ነው የሚሄደው ማለት ነው 27 24 21 እያለ ይቀጥላል እሺ አስራ አምስት እያልን እንቀጥላለን እና በስምንተኛው ቀን በስምንተኛው ቀን እንግዲህ በባህላዊ አሰራር ያው እንደዚህ እያልን መቀጠል ነው አስራ ሁለት አሁንም ሶስት እንቀጥል ዘጠኝ ከዚያ ስድስት ስድስት ይቀሩታል ማለት ነው በስምንተኛው ቀን ከዚህ ቀደም በተወያየነው ውይይት መሰረት ግን ያው ይህ አይነት አሰራር ትንሽ እንትን ነው የሚሆነው ምኑን ማውጣት ያስፈልጋል? ቀመሩን ማውጣት ያስፈልጋል ማለት ነው። አሁን ይሄ ስምንተኛው ቀን ስለሆነ በቀላሉ አገኘ ነው። ነገር ግን የመድኃኒቱ ብዛት በዛ ያለ ቢሆንና በሰላሳኛው ቀን ቢባል እንደዚህ ሰላሳ ድረስ ሰንጠረዥ ሰርተን አንዘርቀውምና የዚህን ቀመር ብዙ ስላወጣን የዚህን ቀመር አወጥቶ በዛ መሰረት መስራት ይቻላል። ምን እናደርገዋለን? ለምሳሌ ሰላሳ ሲቀነስ ሶስት የመጀመሪያው ላይ ነው። አሁን እንደገና አንደኛው ላይ ሁለተኛው ላይ ሶስተኛው ላይ አራተኛ እንደዚ የመጀመሪያው ምን ሆነ? ሰላሳ ሲቀነስ ሶስት፣ ሰላሳ ሲቀነስ ስድስት ሰላሳ ሲቀነስ ዘጠኝ ሰላሳ ሲቀነስ አስራ ሁለት ከዚያ ምን ማለት ነው? ሰላሳ ሲቀነስ ስድስት ማለት ሰላሳ ሲቀነስ ሶስት ሲባዛ በሁለት፣ ይሄሳ ሰላሳ ሲቀነስ ሶስት ሲባዛ በሶስት። ከእነዚህ እንግዲህ የሚያሳየን ምንድን ነው? ሁሉም ጋር ሰላሳ ሲቀነስ ሶስት ሲባዛ አለ ማለት ነው። እዚሽ ጋር እንደምትመለከቷት እዚሽ ጋር ሶስት ሲባዛ ሁለት ነው ያለችው። ሁለት ከማን ጋር ትመሳሰላለች? እያት፣ እሺ አይደለ? አሁን እሺ፣ ይቺ ደግሞ ሶስት ሲባዛ በሶስት ይቻት መቻት። ይችን አሁን ምን ማድረግ እንችላለን? ሲባዛ በአንድ። ስለዚህ ቀመራችን ሰላሳ ሲቀነስ ሶስት ሲባዛ በሸ ማለት እንችላለን ማለት ነው እና ስምንተኛው ቀን ላይ ሲቀነስ ሶስት ሲባዛ በሸ። እንግዲህ እዚህ ጋር ፈጠን የምለው ለምንድነው? በጣም በጣም በጣም ብዙ በዚህ በፓተርን ዙሪያ ላይ አወርተናል። ከክፍል አንድ ጀምራችሁ እዩት። እዚህ ላይ አሁን ቀጥታ ይሄንን ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ አሁን ማዋራችሁ ነገር አንግባባም፣ ለዛ ነው እሺ። እና ስምንተኛው ቀን የተባል ነው 30 ሲቀነስ 3 ሲባዛ በ8። 3 ጊዜ 8 24፣ ከ30 ለ24 ስንቀንስ 6 አልመጣም። አሁን መቶኛው ላይ ለምን አንባል? ምን አገባን መናገር እንችላለን። እሺ፣ አምስተኛ በፓተርኑ ውስጥ የተዘለሉት ባዶ ቦታዎችን ሙሉ ይላል። እና 28 16ኛ 25 3 3 እየቀነሰ ነው የመጣው። ስለዚህ 19 ላይ 3 16 16 16ኛ ከዚያ 13 16ኛ ከዚያ 10 16ኛ ከዛ 3 ቀንስ 7 16ኛ ይሆናል ማለት ነው። እሺ የመጨረሻው መወያያችን ነው። ምናልባት ቦሰና ፓተርን ተጠቅማ የቤት ውስጥ ምንጣፍ ለማዘጋጀት ፈለገች እና ፓተርኑ አርባ ካሬዎችን የያዘ ሲሆን ካሬዎቹ ቡኒ አረንጓዴ ነው። ዚህ እንደምታችሁ ቡኒ፣ አረንጓዴ፣ ቢጫ እና ሰማያዊ ቀለሞች ከዛ መልሶ አሁንም ቡኒ፣ አረንጓዴ፣ ቢጫ፣ ሰማያዊ እያለ ይቀጥላል ማለት ነው። ቡኒ፣ አረንጓዴ፣ ሰማያዊ፣ ቢጫ እና እያለ ይቀጥላል። ስለዚህ ሰማያዊ ቀለም የሚያርፍባቸው የትኞቹ ቁጥሮች ናቸው? ሰማያዊ የሚያርፍባቸው ሰማያዊ የሚያርፍባቸው እዚህ ጋር አራት አለች እዚህ ጋር ስምንት አለች እዚህ ጋር አስራ ሁለት አለች እያለ ይቀጥላል። አራት ስምንት አስራ ሁለት ከዚያው እመናገር ትችላላችሁ አራት አራት እየጨመራችሁ መሄድ ነው ነው እያላችሁ፣ ከአርባ በታች እስከምደርሱ መዘርዘር ትችላላችሁ። እሁን እንላለን። የመጨረሻ ሰላም የአንገት ሀብል በዛጎል ጌጦች ትሰራለች። መጀመሪያ ሁለት ቡኒ፣ አራት ነጭ፣ ሶስት ጥቁር ዛጎል፣ ሁለተኛው ላይ ደግሞ አራት ቡኒ፣ ሰባት ነጭ ሶስት ጥቁር ሶስተኛው ላይ ስድስት አስርና ሶስት ይቺ ጥቁሯ ግን ሶስት ሶስት ናት፣ አትቀየርም እሷ አራተኛው ላይ ስምንት አስራ ሶስት ሶስት እያደረገች ብትሰራ በአስረኛው ቀን ስንት ዛጎል ያስፈልጋታል? ነው ታይ። ወደ ስራ ሁለት አራትና ሶስት በሁለተኛው ቀን አራት ሰባትና ሶስት ከዛ በ3 ስድስት 10 እና 3 3 3 አትቀየር፣ 8 13 እና ሶስት እስከ አራት ድረስ ተነግሮናል። ከዛ በአስረኛው ቀን ነው የሚሆነው። አሁን ቀመር ማውጣት ያለብን ማለት ነው። በባህላዊ ከሄድ ነው ምንድነው የምናደርገው? እንደው ጀመር እናድርገው። እንጃ እም ምንድን ነው ያደረገው ይቺ ሁለት የነበረችዋ እዚህ ጋር አራት ትሆናለች እዚህ ጋር ስድስት ትሆናለች እዚህ ጋር ስምንት ትሆናለች አሁን ብንቀጥል አምስተኛ ብንቀጥል አስር ትሆናለች ማለት ነው ይቺ ደግሞ የሁለተኛዋ አራት ትሆናለች እዚህ ሰባት እዚህ አስር ሶስት ነው የምንጨምረው እዚህ አስራ ሶስት ከዛ አስራ ስድስት እንላለን ሶስት ግን አትቀየርም አሁን ግን ቀመሩን ስናወጣ ምን አደረግኩ መሰላችሁ ይቺን ሁለትንና አራትን ስንደምራት ስድስት ከዛ ሲደመር ሶስት። ይቺ አራትና ሰባትን ስንደምራት አስራ አንድ ሲደመር ሶስት። ስድስትና አስርን ስንደምር አስራ ስድስት ሲደመር ሶስት። ስምንትና አስራ ሶስት ስደምራት ሀያ አንድ ሲደመር ሶስት እያልኩ መጣ ከዚያ ስድስትና ዘጠኝን ስድስትና ሶስትን ስደምራት ዘጠኝ ሆነች። ደመርኩት፣ ባጭሩ ደመርኩት፣ ሁሉንም ደመርኳችሁ፣ ደመርኩና እዚህ ክፍል ላይ ደረስኩ። ከዛ የሆነ አሰራር እዚህ ጋር ጀምሬ ነበር ተውኩት። ያው ይሄ የፓተርን አፈላለግ እንደነገርኳችሁ ዝም ብሎ እንዲህ ብድግ ብለን በአንድ የምናገኘው ይችላል። እንዴት ነው ያላቸው ግንኙነት እንዴት ነው ብልን ማጤን ይኖርብናል ማለት ነው። ማሰላሰል ይኖርብናል መራመርና ከዛ ይሄንን መንገድ ተውኩትና ይሄን ሰረዝኩት በቃ እየሄድኩ እያለ የመጣልኝ መንገድ ለምን ይሄ ነገር የተሻለ አይደለም አልኩኝ። ዘጠኝን ያት ዚች እንደምታዩት አምስት ሲደመር አራት አስራ አራትን ዚች ጋር እንደምታዩት አስር ሲደመር አራት አስራ ዘጠኝን አስራ አምስት ሲደመር አራት ሀያ አራትን ሀያ ሲደመር አራት አሁን የተደኛ ያለሁት እዚህ ፓርት ላይ ደርሻለሁ ማለት ነው። ያኛ የተሰረዘውን ተውት ያቸውን ይህንና ይህን ተውት በቃ ተውትሽ እዚህ ላይ ደረስኩና ከዛ አሁን ምን ያገናኛቸዋል መሰላችሁ ሳይ ይቺ አስር ማለት ይቺ አስር ማለት አምስት ሲባዛ በሁለት ነች። ይቺ አስራ አምስት ማለት አምስት ሲባዛ በሶስት ነች። ይቺ ሀያ ማለት አምስት ሲባዛ በአራት ነች። ግድ አሁን ታዲያ ምን ባደርግ ችግር የለውም? ምን ባደርግ እዚህ ጋ መጥቼ ይችን አምስት ሲባዛ በአንድ ባደርግ ምን ችግር አለው? አምስት ሲባዛ በአንድ ሲደምር አራት ብሎ ምንም ችግር የለውም። ማለት አምስት ሲባዛ በአንድ ሲደመር አራት ያው ዘጠኝ ነው። አሁን ልብ በሩ እንግዲህ፣ ሁሉም ጋር አንድ አይነት አምስት እና አራት አንድ አይነት ናቸው። ግን እቺ እዚህ ጋር አንድ አለች፣ እዚህ ጋር ሁለት አለች፣ እዚህ ጋር ሶስት ከማባዛት ቀጥሎ ማለት ነው፣ እዚህ ጋር አራት። እነዚህ ነገሮች ከማን ጋር ይገናኛሉ? ከሸ ጋር አንደኛ፣ ሁለተኛ ያልናቸው ጋር ማለት ነው። ቀጥታ እነሱ ጋር ይገናኛሉ። መጥተው እነዚህ ሸ ምላችሁ እነዚህ ጋር ቀጥታ ይገናኛሉ። እና ምንም ማለት ይቻላል አምስት ሲባዛ በሸ ሲደመር አራት ቀመራችን ይሆናል ማለት ነው። አሁን የተጠየኩት ግን ምንድን ነው? አስረኛው ላይ አስረኛው ላይሽ ስለዚህ ሸ አስር ቢሆን አስረኛው ላይ ስለተባል ቀመራችን ደግሞ ይሄ እንዲህ የሚለው አረፍተ ነገር ወደ ምን ይቀየራል? ይቺ ሸ በአስር ትቀየራለች ማለት ነው። አምስት ሲባዛ በአስር ሲደመር አራት የሚል አምስት ሲባዛ በአስር ሀምሳ ሲደመር አራት 54 የዛሬው ትምህርታችን እዚህ ላይ ያበቃል። ውድ ተማሪዎች ሰብስክራይብ፣ እንዲሁም ወላጅ ቤተሰቦች ሰብስክራይብ ያድርጉ። አድናቆታቸውን ግለጹ፣ ላይክ ኮሜንት